ዛሬ በረዶ ይዘንብና ቀዝቅዞ ይመጣሉ። አይዟችሁ እንደው ሰጣ ሰጣ እያረቦቹ ፎቅ ላይ በሽታ ገንዘን የራሳችን ካልጠበቃችሁ ማንም የሚጠብቃችሁ የለም። ሰውን ስትወጁ እንደዚህ ነው ከልብ እነሱ ስራ ነው። ምን ሰርቶ ይብሉ? እኛስ መዳን ቤት እየሰራን ነው ወር በወር እነሱ ምን ሰርቶ ይብሉ? እሱ ልክ ነህ። ስራ ስራ ነው። ግን አሁን ዛሬ የጠዋት ላይ ስነሳ ከእንቅልፍ ይሄ ድነከኩት ድንጋጤ ድንጋጤ አይደለም ላይ ለምን እንደዚህ ቲክቶክ መጀመሪያ ስገባ ይህ ምንድነው? የሀይሜን ረሽየን እናልፋን እናቷ ዝብዝቀው ሳገኝ ወላይ ሰውነት እንዲን ተንቀጠቀጠ። ይሀውን ምንም የሚሳደቡትን ሰዎች አተያቸውን ለኔ አላይም። ደስ የሚለኝ ባህሪ የምመጣው የምፈልገው ቤት እንጂ መልካም የሚወራበት ለማይፈልጌ አይደለም እህቴ፣ ወላሂ ለማይፈልጌ ሳይሆን ዝም ብዬ እንደዚህ ሳጋላብት እኮ ነው እንጂ ይህ እነሱን ለማየት ሂጅም አይደለ ሀገር ማለት ነው። ግን አጋጣሚ ስገባ እንትን ብለው ሳገኛቸው ነው በተንጠላመቀሽያቸው እንደዚህ አይነቶቹን ሰዎች

ትናንትና ይቀሞ ብሩክ ሞተዋል ብሎ እኮ ይለቁዋሉ ረስተፍሩላ እንዳደቱቲክቶክ ሲጨነቅ ያመቸው የቡሪኬን እና ሙሴን ዘቅዝቀው ዛሬ ደግሞ ወይም ትናንትና ማታ ላይ ጀምረው የሃይሚን ና ጋሽዬን ና እናቷን ዘቅዝቀው ሲረቁ ነበር ያመቸው ምን ይገኛል ግን በዚህ ምን እናገኝ ባለን ምንም እኳ እናገኝም ወላሂ ግን ተከባብረን አንድ ሊሆኑ ወሬ ነው የምናገኘው ከሌ ከሌ ተዘቀዘቀ አለው ማለት ለሊያዩ ግን ፎሎ መሰብሰቢያ ብቻ ነው የሚያገኙት። ፎሎ መሰብሰብ በዚህ ፎሎ ይሰበሰባል። ምንም አያገኙም። ግን እነቱ እናት አትዘጋዘቅኝ። በቃ ሁሉም ነገር አረ ይከብዳል። እናት ለመሆን እናትን ይዘጋዝቃሉ። መድኃኒዓለም ይዘጋዝቃሉ። እናት ዞሮ ዞሮ እሷም ነገም እኮ ልናት ትሆናለች። ወልዲያ ታያለች። እንደዚህ ማድረግ የለባቸውም። ምን ያውቃሉ እነኚህ? ያልተማረ ማይብ ብቻ እዚህ ላይ ተሰብስቡ። ሰላሙን ሁሉኝ በቃ ፎሎ መልሱ። ሌት ነው። እሺ እንመልሳለን። አንተ ደሞ እሺ

ፈጣሪ ያጣመረው ማን ይለዩዋል? አንቺ እንኳን በተራ ነገር በዚህ ቀላል ለማድረግ ነው። ተራ ነው፣ ተራ ነው እያልሽኝ ነው። አሁንም እነሱ ሰላም ሆኖ ይመጡልናል። በኋላ ግን እና ደግሞ ጥይት ይዘዘጡበታል እንደዚህ እማዬ የዘዘቀቱ ላይ ነገ ሰላሙ ነው ሲመጡ የሚሆን ብን እናያለን። ምንም እኛ እዚህ ላይ አሁን ምን እንትን የምንለው ነገር የለም። ነገ ግን እነሱ አንድ ሆኖ ሲመጡ እነሱ ምን እንደሚያደርጉን እናያለን። ታስታውሻለች? የሆነ ቀን አሚን ሰድቧት ማታ ሊቭ ላይ መጾ ማለት ነው ማለት ነው እንደዛ ነው። በቃ ይመጣል። እንኳን ይሄንንና ብዙ አልፈናል። ብዙ ብሎታል ኳል አይደለ? ይሄ ቀላሉ ነው ለእኛ ምንም አይደለም። ግን ነገ ያውታ እነሱ አንድ ሆነ ሲመጣ ወርቅ ካልተፈተነ ወርቅ ካልተፈተነ ከጭቃ ወጥቶ መንበሎ ተቀጥቅጦ በሳትም አያምርም። ገባሽ? እነሱ ደሞ ወርቅ ናቸው። አዎ፣ እነሱ እንደዛ ናቸው። ምንም ማለት ነው። ባልና ሚስቱ ሊተዋወቁ ሰርገኛው ልቡ መውለቁ። ኧረ ብሩክ ቤት የተጻፈ ኮሜንት። ባልና ሚስቱ ሊተዋወቁ እናቀታለን፣ እኛ እናቀታለን፣ ቀርበናት እንደው እናቀል አናቅም። ምን እንዳሉት፣ ባልና ሚስቱ ሊተዋወቁ ሰርገኛው ልቡ መውለቁ አለች አያቴ።

እግዚአብሔር ይመስገን አድረን ይለናል። ያማረ ይሁን ማ ዩቱበር ማን ነው? ተለቀዋል፣ እንደ ቪዲዮ የለቀቀዋል፣ ፎቶ የለቀቀዋል። እነዚህ ቃልቲው ደግሞ ምን አደረገች ድንጋይ ድንጋይ ለሷም ይሆናል። እስቲ ይዘት ዞር እቺ ጥፍራም ናት። እንዴት ድንጋይ ይዘም ዞረው ጥፍራማ አሉ ብሎ እኮ ሰጡት። እነዚህ ትናንሽ ትበሮች አይሰሩት የላቸው፣ ዝም በያቸው። እነሱ ለእንትናቸው ነው ውሻታሞች የሚጽፉት። ሌላ ውስጥ ስትገቢ ደግሞ የሚያወሩት ሌላ ነው። ቆይ ቆይ ድንጋይ ያዘችውን እውነትም ድንጋይ ያዘችው ተቦስታለች እኮ እየ እንትን እያደረጉ ነው እውነትም ነው እንዴ እኮ አሁን እኮ ፎቶዋን እያሳየች ለጥፈ አይቼ ነው እኔ ገብቼ ሳይሆን ዝም ብዬ ዩቲዩብ ስገባ ሆኖ እያሳየችበት ቪዲዮ እኮ ከነ ድንጋዩ ዘግዝቀዋታል ከነ ድንጋዩም ዘግዝቀዋታል ከነ ድንጋዩ ዘግዝቀው ነው እዚህ ራሱ ስክሪን ላይ ያስቀመጠችው ዛሬ እንደዛ ሆነ ስራ ነው። እግዚአብሔር እንዳትጨነቁ። ዛሬ እንደዛ ሆነ ስራ ነው። ዝም ብሎ አንድ ሰው እንዳጨንቁ። ማታ ከዳኒ ጋር ላይፍ ተጫወተች ነበረች። ሱሱ ማለት ነው። ማታ ከዳኒ ጋር ከፍቅረኛው ጋር እግዚአብሔርን ላይፍ ናት። እንደ የእኛ ልጆች ስትሳደብ ትስቃለች። ድራማ መቼ ነው የሚያልቀው ስትል ትስቃለችካት እዚ ላይ ማለት ነው። ከቲክቶክ ላይ ኋላ የቀረዛው ኢትዩ ላይ ለቋሁት የእሱን ጽሑፍ የሱስ ሲባል የጻፈላት ነው የተባለ እንትን ምንድነው፣ ኢትዩ ላይ ተለቋ ይቻላል። እሱ እራሱ ምን አለ እኮ ለእንትን ዳታ እና ብሩኝ በቃ ውጪ እና ከእኛ እያሉ ላይፍ ላይ ተጫውታለች። እነሱ አት ከዳኒ ጋር አልተጣለችም ሲጀመር፣ እንደ ላይፍ ላይ አብሮ ገይም እየጫወቱ ነው። ትናንት ምን ደስ አለልም፣ ደስ እያለች ነበራ። እንዴ፣ አዎ፣ እግዚአብሔርን እሷ ከዳኒ ጋር አንተጣለሽ ጀመር። እሺ፣ የኛ ሄኛ ቆይ ቆይ፣ የኛ ሄዋ ልጆች ናቸው፣ እየበጣበጡ እየተበጣበጡ ያሉት ያ ረብ ጌታ። እነሱ ራሱ ማታ አይታይም፣ ቲክቶክ ላይ ናቸው። ምንም አንቺ ትግረኛ ዘፈን ከብታ እያበጠች ነው። ሲጀመር ዳኒ ወጥቶ ልተኛበት ብሎ በቃ ዜና ድርብ ታኝ ደፍ ታኝ ብሎ ስትወጣ እሷ እሽ ብላ እንት ትግረኛ ዘፈን ከብታ እየቀወጠች ነው። የእኛ ልጅ ሙ ኮመንት ስር ገብቶ ስትሳደብ ምንም አልመስራትም መስመር ጥቅ ነው። አሁን ደግሞ ከእነ ድንጋው ተዘግዝቃለች። አሬ ፎቶ ላይ ነዲ እሺ ብሩክ ሃይሚ ድንጋይ ከሆነ ፍራንክ ነው የምትይው፣ ስራ ነው የምትይው? እንዴት ድንጋይ ይሄን የሚያክል ሻንጣ ይዛ ስዞር ጠርጥሬ የነበር ብለው ጽፈውታል። ማ ይህች ካልቲው። እኔ አጥሬ የነበር ጠንፍ ይሄን የሚያክል ሻንጣ ይዛ ስትዞር የዳኒ ምስል ግን አዲስ ፎቶ መስቸዋል ከረማ አይደለም። የከረማ ይመስላል ይሄ ፎቶ አዲስ አይደለም፣ አዲስ አይደለም። ምን እንዳረጓት አላየውም፣ ግን ጸጉሩ ግን ጸጉሯ ግን እንደ ትላንትና ነው፣ እንደ ትላንት፣ እንደ ሰሞኑ ነው ጸጉሯ፣ ጸጉሯ ልብሱ ብቻ ነ ተ ያኔ ፀጉር ማለት የፈረስ ጭራ ማለት ነው። ፀጉር ማ የላትም፣ ቁሎ ናት። ሁሌ እኔ የምቀያይረው ልጆቻችን ወደ ራሳቸው ይመለሱ እባካችሁ፣ እንደው አድርጉ። ወይኔ ጉዴ! ይህቺ ሴትዮዋ በጭባጭ የምትባካችሁ አገር አገር ያዳከማት። እውነት ልንገርህ፣ አሁን እዚህ ላይ ማለት ነው የሆነ ነገር ፕራንክ ቢሆን ነው እንጂ ሀብቴ ራሱ ዝም ይል ነበር። ዝም አይልም ነበር። ሀብቴም ዝም ያለ ወይ ፕራንክ ሆኖ ዝም ብሎ ነው እንጂ ዝም አይልም ነበር። ባለፈው አይታችኋል፣ ይህ ነገር ፕራንክ አይደለም። እናንተ ፕራንክ ነው እያላችሁ ልጆቹ ስለተዳረሱ እንደዛ። ቆዩ ሀብቴን ዛሬ ጠብቁኝ፣ ማለኛው። ችግር የለውም ማለኛው። ምን አለ እሺ። ኧረ ኧረ ወንድሜ ጨንቆናል። በእነሱ ምክንያት እየተራረቁ ነው። ልጅቱን ከህይወቱ ያስወጣ እየተጠቀመችበት ነው። እኛ ታመናል፣ ምናምን በዋሳብ አንድ ላይት ነው። አይመልስም፣ በመስመርም አያነሳም። በቲክቶክ ነው የመለሰልኝ። እሺ ችግር የለም ማለኝ ችን ብቻ ቅድም እዚህ ላይ ሀብቴ ማለት ነው ሀብቴ ይናገር ነበረ ፕራንክ ወይም ሃይሚ ትናንትና ሃይሚ ቲክቶክ ላይ እየለቀቀችውን ቪዲዮ ምንድን የሆነ የልብ ቅርጽ ሰጥቷታል። እሷ እንደገና ገብታ ኮ ላይ እሷ ማለሳ ነው ልብ ቅርጽ ሰጣቸው፣ ልብ ቅርጽ ሰጥተዋል። እሱም ሰቷታል እሷም ሰ ትብሩኬንም፣ ብሩኬን በ እዚህ ሆነህ ያደረገው ሀብቴ ዝም አይልም ነበር። ፍራንክ ባይሆን ሃይሚ በሚሰራው ስራ ወይም ብሩኬ በሚያደርገው ነገር ፍራንክ ባይሆን ቢሆን ነው እንጂ እስኪ ዛሬ በሰላም ይምጡልን። የባካችሁ ዶ አድርጉ፣ እኔ ጨንቆኛል፣ እውነቴን ነው። አረባ ዱ አርጉ ሙስሊምም ክርስቲያን ሆናት እኮ እቺ ሴትዮዋ። ከማላቸው ተውጣ ልጁ አንቺ ጦቀሩ በኋላ ሰርቶ ከእሷ ጋር ምንም ነገር እንዳይሰራ ምናስጠላል፣ በቃ ብሎ ከሰላም ይሁን እኛ የምንፈልገው እሱም እኮ ብለዋል እኮ። አሁን ብቻ ይቅርታ አድርግልኝ ሁለተኛ አላረግሽም ብለዋል እኮ እሱም እኮ ብለዋል። አሁን ሃይሚዬ ናት አሁን እየመለሰች አይ የሚሆን እንጂ የእሱን መጥናናትና የልጅቱን እየፈለገች ነው። ልጅቱ እንዲምላ እንደ መጣች እያወቀች ነው አይደለ? ገባችሁ? ሀይሚኮን ለትምህርት ነው የመጣችሁ? ይሄን ነገር እንጂ የእሱን መጥናናትና የልጅቱን ምንነት ለማወቅ ነው። አዎ፣ አዎ፣ አዎ፣ ትክክለች። ዛሬ ታያለች። ዛሬ ትነግረዋለች። ዛሬ ትነግረዋለች።